ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ለሀይሚዬ ወሳኝ የሆነ ነገር አለኝ። ሌላው ነገር ደግሞ የሆነ የሆነ ቦታ የሆነ ነገር ሲባል ሰምቼ በዛም በጣም ተበሳይቻለሁ። ማለትም ምንድን ነው እሱ ትናንትና ላይ ሊንዳ ብሩኬ ናፈቅርሃለሁ ስላለችው አብዛኞቻችሁ ለሀይሚ ብሩኬን አሳልፈሽ እንዳትሰጪ ምናምን ነገር ስትሉ ሰምቻለሁኝ። ባይዘዋይ ሀይሚ ለወንድ ብላ የምትጣላ ሴት አደለችም። ክብሯን ዝቅ የምታደርግ ሴት አደለችም። ምክንያቱም እሱ ቀድሞ አሳልፎ ሰጥቷታል። አይደለ እንዴ? እሱ አሳልፎ እየሰጣት ለእሷ ቦታ ስላለ ነው አደለም? ዜሮ ሳንቲም ለእሷ ቦታ የለም። ለእሷ ቦታ ቢኖር ኖሮ የአባት አደር አለብኝ ምናምን ብሎ አይቀበጣጠርም ነበረ። እሷን እንደ ፍቅረኛ ቢያየት ማለት ነው። ስለዚህ እሷ ለወንድ ብላ አትጣላም። ይሄንን አድርግ የምትሉ የእሷ ክብር ዝቅ እንዲል ነው። ሀይምዬ ደግሞ፣ የኔ ትንሽዬ፣ የኔ ጀግና ሴት እኔ ለአንቺ እምልሽ ነገር ቢኖር ለወንድ ብለሽ ከሴት ጋ እንዳትጣይ፣ ክብርሽን ዝቅ እንዳታደርጊ። ለአንቺ እሱ መች ተጣላለሽ? እሱ አንቺን መች የኒናት አለ በስነ ስርአቱ እንኳን ብሎ አቃል እንዲ አያቅም። እሱ አንቺ አደግሽ እንዲ በቃ አሁን በራስሽ ውሳኔ ደረስሽ እንዲ በራስሽ መወሰን ደረስሽ እንዲ ምናምን ነገር ሀታካራ ነው ሲዋራ የምንሰማው። እንደ ወንድማ ማለት ነው እንደ ወንድ ያኔ ሁሉ ጊዜ እንደሚለው ውልግ እንዳለሽ ሁል ጊዜ በሐሰት እንዲሰክስ እንደነበረው ማለት ነው። ያ አራት ልጆቼ እናት ህይወት የቁልፍ የህይወት ቁልፍ አንቺን ከኔ ዝም ብዬ ሳስበው የብሩክ የህይወት ቁልፍ መኪናው ነው። አይ፣ የሆነ ነገር ላስታውሳችሁ። ዩ ጋይስ ጋይስ ይቅርታ ለሳውቄ ማለት ነው፣ ለሳቆት ይቅርታ። በጣም ይቅርታ፣ በጣም ይቅርታ ይደረግልኝ። ድርጊቶቹ በጣም ልባችሁን እየሰረሰሩ ያስቋቸዋል። ሰው ዝም ብሎ ሰው ዝም ብሎ የት የቁልፍ ይላል? እንዲህ ከምድር እየተነሳ ስኬት ስኬት አማርጋኛለች ቢል ጥሩ ነው። ይሄ አክሰፕት የምናደርገው ነገር ነው። ሰው ምንድነው ይሄ? የት ቁልፍ ነች እሷ እንግዲህ። ብሩክ በጣም ትልቅ ክስ የእኔ መኪና እየተቆጥፍ የሆነ ጊዜ አበባ ሰጣት። ቀይ አበባ ማለት ነው፣ ለሐይሚ ላስታውሳችሁ ብዬ ነው። ወደኋላ ዞር ብዬ የሆነ ጊም ሊጫወቷ ጊም ማቀጠሮ ነበረበት፣ ዓርብ ቀን ማታ ማለት ነው። ግን እሱ ቀን መጥቶ አበባ ሰጣት። ኖ፣ ጌም ጨዋታው እንደ ነገ ሆኖ ሐሙስ ቀን ቀይ አበባ ሰጣት። ያን ጊዜ ምናለችው መሰላችሁ? በየሳምንቱ አበባ ፈልጋለሁ ምናምን። ኦኬ ልጆቼ ደህና ናቸው ወይ ብሎ ሲጠይቃት የተቹ ልጆች አንተ እኮ ረስታቸዋል፣ ዛሬ ነው እንዲምጠይቃቸው ምናምን ብላ ጓገጭ ብላ አበባውን ራሱ መሬት ላይ ጥለው ነበረ እና ያን ጊዜ ልክ እንደነገጌም ሆኖ ዛሬ ነው አበባ የሰጣት። ብሩኬን ያክል አራዳ የለም ሞኝ ነው ምናምን እንላለን። ብሩኬ ሞኝ አይደለም፣ ሞኝ ሀይሚ ነች። እግዚአብሔርን ሰው ለዛች ለጊሞ ጨዋታ ብሎ ሀይሚ ከተገኘች ታውቃላችሁ ቤቱ ይደምቃል፣ ምናምን ነገር በቃ ሌለ ሰፖርት እንዲደረግ ጊሙን እንደሚያሸንፍ ምናምን ነገር በአበባ ልጅቷ እንደላለላት በአበባና በቸኮሌት ከዛ ወዲህ ልጆችም እኔ ጠይቆ አያውቅም። እሷ በየሳምንቱ እንደሚጠይቅ ቃል ገብቶ ነበረ። በዛን ሰዓት ምን አለች ሀይሚ? አንተ እኮ አሁን ለመኪና ነው ጊዜ የምሰጠው፣ ምናምን መኪናን ነው የምትንከባከበው። መኪናን የምትንከባከበውን ያክል ልጆችን አትጠይቅም ምናምን ነገር፣ ለመኪና ሽቶ ሳይቀር ትቀባለ ምናምን እያለች እንደውም ሲከራከሩ ነበረ። ብስጭጭት ብላ ነበር በዛን ሰዓት። እኔ በዛን ሰዓት ምን ስሜት እንደተሰማኝ ንገራችሁ። እሷን ምንም ነገር እንደማይፈልጋት ማለት እንደማያወራት ምናምን ነገር እሱ ሲፈልግ ብቻ ለራሱ ጊዜ እንደሚፈልጋት ነው የተረደቱኝ ማለት ነው። እና ሰ አሁን የብሩኬ የህይወት ቁልፍ መኪና እንጂ ሀይሚ አደለችም። ዩጋይስ እንዳትሳሳቱ የሀይሚ የብሩኬ የህይወት ቁልፍ መኪናው እንጂ እንትኑ አይደለም። ሀይሚ አደለችም። እና ምን ልላችሁ ነው፣ ብዙ ነገሮች አይተናል፣ ብዙ ነገሮች ታዝበናል። በዛ ዓመት ውስጥ በተለይ ደግሞ በዛ ወር ውስጥ ማለት ነው። እና ሀይሚዬ ለማኝ አይደለችም። ለምና ራሱ ወደ ራሷ ህይወት ብታመጣው ይሄ ሰው እዚችና እዚች መለቀላውጥ የለም የለመደ ሰው ስለሆነ ይተዋታል። ሀይሚ ደግሞ የኔ እንቁ ሴት፣ የኔ ጀግና ሴት፣ የኔ አንበሳ ሴት ላንቺ እንደ ብሩኪ አይነት ሳይሆን እንደ ቅዱስ አይነት ሺ ተንበርክኮ ይለምንሻል። ሺ ተንበርክኮ ይለምንሻል። ሺውን ማንበርከክ የምትችም ሴት ነሽ። ለምን ከተባለ ጭንቅላት አለ አንቺ ጋር፣ አመለካከት አለ፣ ግንዛቤ አለ፣ አርቆ ማሰብ አለ። ዛሬን ሳይሆን ነገ ምን እንደሚፈጠር ጠንቅቀሽ የምታቂ ሴት ነሽ። ሶ ይሄ ማለቃቀስ፣ አንቺ ሊንዳ ለምን እንደዛ አደረግሽ ምናምን። እውነት ሊንዳ ይሄንን ተብሩኬ ጋር ተመካክራም ሊሆን ይችላል፣ ወይም ከአንቺ ጋር ተመካክራችሁም ሊሆን ይችላል። ይሄ ፕራንክ አይታወቅም። ነገር ግን ከእሷ ጋር እንዳትጣይ ነው እምለው። እኔ ማለት የምፈልገው ምንድን ነው? ከእሷ ጋር እንዳትጣይ በብሩኬ ኬዝ ኖ። ለምን አንቺ ምንድን ነው ያሉት? የእሱ ኦዲየንሶች ሀይሚ ተንበርክካ አልቅሳ ብሩኬ ትለምናለች ነው ያሉት። መቼም አትንበረከክም ለኛ ልጅ ትንበረከካላችሁ እንጂ እናንተ፣ እሷ ለወንድ አትንበረከክም። እና ይሄው ደጋግሜ እየነገርኩሽ ነው፣ ስህተት እንዳትሰሪ። የምታደርጊውን ነገር ጠቅቀሽ ራሱ ታቂያለሽ፣ እኔ አልነግርሽም ስለምታቂ ማለት ነው። የምታወሪውን ነገርም ታቂያለሽ፣ ነገር ግን ይሄ ግን ተጣይ የሚባለውን ነገር እኔ መስሜ ድፍን ነው፣ አሳልፈሽ እንዳሰጪ መለኔን እንዳ ምናምን ምናምን ነገር እሷ አሳልፎ ሰጥቷት የለ እንዴ? ቀድሞ ከተመቻት እሷ ደስታ፣ የእሷ ህይወት ደስት የሚያስደስተኛል ምናምን ነገር። ቸኮልሽ አላት። ደግሞ ማለት ቸኮልሽ ከቅዱስ ጋ ለመሆን አላት። አልቸኮለችም፣ በጣም ታግላለች፣ በጣም በጣም ለፍታለች። ስንት ጊዜ ነው ደጋግሞ ሊንዳን ይዞ መጣ። ከዛም አልፎ ደግሞ ከሶሲ ጋራ ምናምን አንድ ጭፈራ ላይ ታየ ምናምን ስንት ነገር ነው እሷ የታገሰችው። ሀይሚ እንደ ሀይሚ ደግሞ ታጋሻለ እንዴ? ሀይሚ እኮ ስብርብር እኮ ነው ያለችው ክርስቶስ ነው ሀይሚ እኮ አላቅም። እውነቴን ነው የምላችሁ። እና አንዳንድ ጊዜ ደግሞ እንደ ሴት ልጅ ሆናችሁ ቆም ብላችሁ አስቡ። ለወንድ ተምታሽቃብጡ አሽቃባጭ ሽቅጥ ሽቅጥ አታድርጉ። ለእውነት አሽቃብጡ፣ ለውሸት ምንድን ነው ደረሰችል። ደረሰሽ ማለት ነው፣ በራስሽ መወሰን፣ በራስሽ ለመወሰን በቃሽ ማለት ነው። እሷ ማለት ያባት አደራ አለብ አራት አስቆነኛ ለራሳችን አልደላንም። ጥርሴ ሞኝ ነው።